ኢንቨስትመንት የሀገርን ኢኮኖሚያዊ እድገት በማሳለጥ በርካታ ስንጥቃቶችን የሚደፍን መዋለ ፍሰት ስለመሆኑ የሚያጠራጥር አይደለም። ዘርፉ የውጭ ምንዛሬን በማስገኘት፣ የሥራ አጥ ቁጥርን በመቀነስ፣ ተኪ ምርትን በማብዛትና ሌሎች አይተክ የሚናንም የሚጫወት ነው ለዚህም ነው ሀገራት የውስጥ ኢንቨስትመንትን ከማሳደግ ባሻገር የውጭ ሀገር ባለሀብቶችን ወደ ሀገራቸው ገብተው እንዲያለሙ በራቸውን ክፍት የሚያደርጉት። ኢትዮጵያም ከቅርብ ዓመታት ወዲህ ኢንቨስትመንቱ እንዲሳለጥ አመርቂ ሥራዎችን እየሠራች የምትገኝ ሲሆን በአማራ ክልል ሰሜን ሸዋ ዞን በኢስት አፍሪካ ሆልዲንግስ ኩባንያና በቻይና ዌስት ኢንተርናሽናል ሆልዲንግስ ኩባንያ ሽርክና እየለማ የሚገኘው ለሚ ናሽናል ሲሚንቶ አክሲዮን ማኅበር ሀገሪቱ ለሰጠችው ትኩረት ማሳያ ነው። በሦስት ዓመታት ውስጥ ሥራውን ጨርሶ በመስከረም 2017 ዓ ም ወደ ሥራ የገባው ኩባንያው ከ10 ለሚሆኑ ዜጎች የስራ ዕድል ተጠቃሚ ያደረገ ሲሆን የአካባቢውን ወጣቶችም የዚሁ ተቋዳሽ አድርጓል። ስራ ማጣት በጣም ለሁላችንም ቢሆን አስቸጋሪ ሁኔታ ነበረ። 2013 ላይ ጥር ወር ነበር የተመረኩት እና ከዛ በኋላ የስራ ዕድል የለኝም ነበረ፣ ቤት ውስጥ ነበረ እና የተለያዩ የቀን ስራዎችን ነበር የሚሰራው። ነገር ግን ይሄ ፋብሪካ ከመጣ በኋላ የስራ ዕድል ተፈጥሮልኝ እዚህ በፓኪንግ ስራ ላይ እንገኛለሁ። አሁን በፊት በተሰብ ላይ ሆኜ በጣም በተሰብ አስቸግር ነበረ። ስራ በጣም ጥሞን በጣም አስቸጋሪ ነው። አሁን ግን ለሚናችናል ስሚንቶ በመከፈቱ በጣም ለትልቅ እድልና ተስፋ ነው የተሰጠ አሁን እየሰራን ያለ ነው በጣም ትልቅ ከተባለ በላይ በፊት የነበረበት ስሚንቶ ዋጋ በጣም ትልቅ ውድ ነበረ ይታወቃል። አሁን ግን ሁሉንም ነገር አረጋግቶ። ስራቶችን ስርዓት የነበረውን ወጣት አካቶ ሁላችንም በየሙያችን እየሰራን እንገኛለን። ከጀመረ ጀምሮ ሲጀምር ያው በማስታወቂያ ሂደት ገባሁኝ። ከዛ አለፍ ሲልም በቃ ማህበረሰቡ በመጫንም በማውረድም ሆነ በብዙ ነገር ተደራጅቶ እየሰራ ነው የአካባቢው ወጣት እና የፋብሪካ ከመጣ ጀምሮ በጣም እድለኞች ነን ልናሉ ባገኙት የስራ እድል ከራሳቸው አልፈው ቤተሰባቸውን እየረዱ እንደሆነ የሚናገሩት ወጣቶቹ ፋብሪካው ገበያን ከማረጋገጥ በተጨማሪ ለአካባቢው ወጣቶች የነገ ብሩህ ተስፋን የፈነጠቀ እንደሆነም ያነሳሉ። ስራ እድል ከተፈጠረ በኋላ ራሴን ይቅርና ቤተሰቦቼንም እያገዝኩ ይገኛለሁ ማለት ነው። አሁን ባለትዳርና የአንድ ልጅ እናት ነኝ እና ራሴንና ቤቴን እችላለሁኝ ማለት ነው። በበቂም ሁኔታ ማለት ነው። አካባቢ አሁን ወጣት በብዙ በመጫን እና በማውረድ የተዘራጅተው በቃ ብዙ የሰራጥነትን ቀንሷል እንዲሁም በቃ ተምረው የሚጨርሱ ሰዎች እዚሁ ዋናው ፋብሪካው ላይ ስራ እየሰሩ ነው ያሉት ሲሚንቶ ራሱ ይሄ ከመጀመሩ በፊት ሳይጀምር ማለት ነው እና በጣም ውድ ነበርና ይሄ ከጀመረ ወዲህ አሁን በጣም ዋጋ ቅናሽ አለው እና አካባቢው ወጣት ሆነ ኢትዮጵያም ህዝብ ትልቅ ኩራት ነው በሰፊ ሁኔታ ድርጅቱንም እየጠቀመ ሰራተኛውም እየተጠቀመ ማንኛውም የማህበረሰብ ነዋሪዎች ሁሉም እየተጠቀሙ ያው ለሚ ሲሚንቶ አፍሪካ መኖሩ በጣም ትልቅ ተስፋና ድል እየሰጣቸው እነሱም ባላቸው አቅም እየደገፉ ድርጅትም ባለው አቅም እየደገፈ ይቀጥላል። ፋብሪካው በአካባቢው የልማት ተሳትፎና የስራ እድል ፈጠራን ለማስፋት በቅድ እየሰራ ይገኛል። ማህበረሰቡ ሰባ ፐርሰንት አካባቢውን ከማህበረሰቡ ቀጥረናል። ማህበረሰቡ ለለሚ የሚያደርገው አስተዋጽኦ በጣም ትልቅ ነው። መሬቱን፣ ጉልበቱን፣ እውቀቱን ነው የሰጠን ቢሆንም ለዚህም ማህበረሰብ ለማገልገል ከጅምሩ ተነስተን አስበንበት በብዙአየሁ ታደለ ፋውንዴሽን በኩል ማህበረሰባዊ ስራዎችን ለመስራት ተግተን እየሰራን እንገኛለን። ባለፉት ስድስት ወራት ከ12 ሚሊዮን በላይ ኩንታል ሲሚንቶን ወደ ገበያው ያቀረበው ለሚ ናሽናል ሲሚንቶ ከጅምሩ የመንግስት ድጋፍ አልተለየውም። ለሚ ናሽናል ሲሚንቶ ግንባታ ውስጥ የመንግስት ድጋፍ በጣም ከፍተኛ ነበር። ይህ ግንባታ በታቀደው አጭር ጊዜ ውስጥ ተጠናቆ ወደ ምርት ሂደት ውስጥ እንዲገባ መንግስት ያደረገ አስተዋጽኦ በጣም ከፍተኛ ነው። ከዛም በኋላ ደግሞ እኛም ውጤትን ተኮር ባደረገ መልኩ ያ ድጋፍ ከተካሄደ በኋላ ወደ ምርት ገብቶ የሲሚንቶ ስርጭት ሂደቱን በማሳለጥ ደረጃ እኛም የራሳችን ሚና የጫወትንበት ያለው ሁኔታ ነው። የሲሚንቶ ፋብሪካ የማምረት ካፓሲቲ የሚለካው ኪልን ወይም ደግሞ መጥበሻ በሚባለው ነው። ስለዚህ እሱን አስር ሺህ ቶን በቀን ማምረት ይችላል። እያመረትን ነው። አሁንም በማሸጋቅማችን ደግሞ አስራ አምስት ሺህ ቶን ወይም ደግሞ መቶ ሃምሳ ሺህ ኩንታል በቀን አድርገነዋልም አቺቭ አድርገናል። ይሄ ማለት ደግሞ አሁን ሀገራችን በእያንዳንዱ ግለሰብ ሊደርስ ከሚገባው የሲሚንቶ አጠቃቀም በጣም ትንሽ ነው። ስለዚህ ይሄኛውን ከጅምሩ እያዳረስን ግንባታውንና ሂደቱንም ልክ እንደ ለጓችን አገሪቱን ወይም ደግሞ ሀገር እንገነባለን ብለን ተነሳን። አሁን ደግሞ ሀገር እየገነባ በሚገኝ በመግባት በመገንባት ያለ በርግጥም፣ የኢንቨስትመንቱ መሳለጥ በቀጥታ ከሚያስገኘው ኢኮኖሚያ እድገት ባሻገር ሰፊ ዕውቀትና ክህሎት ሽግግር እንዲኖርም የሚያገዝ ነው። የለሚ ናሽናል ሲሚንቶ ፋብሪካም ለዚህ አንዱ አርያ ነው። ይሄን አቅም የሚመጥ መምጣት የሚችለው ከቴክኖሎጂ ነው። ስለዚህ ቴክኖሎጂ ደግሞ ወደ ኢትዮጵያውያን ማሸጋገር አለብን። ይህ ለማድረግ ደግሞ ቀድመውን ገና ፕሮጀክት እያለ ታስቦበት ታቆደበት አርባ መሐንዲሶችን ወደ ቻይና ልከን አስተምረን አምጥተን አሁን ኦፕሬሽን ውስጥ ያሉ ናቸው። ከዛ ቀጥሎም የኢትዮጵያ ሲሚንቶ ምርት ላይ ትልቅ ተጽዕኖ ያላቸው ልምድ ያላቸው ኢትዮጵያውያንም ጭምር አሁን እዚህ ልምድ እየቀሰብን እንገኛለን ማለት ነው። ይሁን እንጂ አካባቢው ላይ ያለውን አመርቂ የልማት እንቅስቃሴና የፋብሪካውን የስራ ሂደት ለማጠልሸት በርካታ የስጋት ወሬዎች እንዳለው ቢነሱም እስካሁን ግን ምንም አይነት የሰላም ችግር እንደሌለ የፋብሪካው ስራ ኃላፊዎችና ሰራተኞች ተናግረዋል። ሁሉም ሰው የየራሱን ስራ እየሰራና ህይወቱን በተሻለ አቅም ደረጃ እየመራ ይገኛል እና ምንም የሰላም ጉዳይ ላይ ያለው ነገር ምንም እስካሁን ያየሁት ነገር የለም። እኛ እንግዲህ ለሚ ናሽናል ሲሚንቶ ፋብሪካ ከተቀላቀልን ጀምሮ ወተን የየራሳችንን ስራ ሰርተን እየገባን ነው። እስካሁን ድረስ እኔ ለሚ ናሽናል ሲሚንቶ ፋብሪካ ውስጥ የሚሰራ ሰራተኛ ምንም አይነት ችግርም ሆነ ጉዳት የደረሰበት ሰው አይቼ አላቅም። ስለዚህ እኔ ባለው ሁኔታ ከማውቀው አንፃ ፋብሪካ ከጀመርም ጀምሮ ሆነ ከግንባታውም ጀምሮ ያው በሰላም እየሰራ ነው። ምንም አይነት ነገር የለም እና ምናልባት ይሄው እንግዲህ ሊወራ ሊሆን ይችላል። እስካሁን ምንም ነገር የለም። በእርግጥ ውሸት አብዛኞቹ ሰዎች ያወራል፣ ግን ምን አይነትም ነገር የለም። ሰላም ነው። በሰላም ወተን እየገባ ነው። አው በእርግጥ ሰው ሊያወራ ይችላል፣ ሰላም አይደለችም ሊል ይችላል። ግን እንደኔ ሰላም ነች። የሰው ወሬ ያው ብዙ ነው የሚያወራው እንደኔ ሰላም ነች። ኢንዱስትሪ ከሚያስፈልጉት ዋናው ከጥሬ እቃ በፊት የሚያስፈልገው ኢንዱስትሪው ሰላም ነው። ስለዚህ በዚህ ባለንበት በለሚ የማምረት እንትናችንን ሊወሰን የሚችለው በሰላማዊ እንቅስቃሴ ሂደት ነው። አሁን ይሄኛውንም በተግባር በሰላም ምርታችንን እያመረትን እንገኛለን። ፋብሪካው በቀጣይ የምርት ስብጥሩን በማሳደግ ከሲሚንቶ በተጨማሪ ላፈር ማገገም ሚና የሚውል የጅብሰም ምርት ዘርፍ ላይ ለማሰማራት የቅድመ ዝግጅት ስራዎችን በማጠናቀቅ ላይ እንደሚገኝም ተጠቁሟል።